የትግራይ ኃይሎች ተብለው የሚታወቁት የሠራዊት አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞ እና መንገድ መዝጋት መቀጠሉን ነዋሪዎች ለቢቢሲ ተናገሩ። ሰኞ ጥቅምት 3 2018 ዓ ም በክልሉ ዋና ከተማ መቀሌ የጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ ማክሰኞ፣ ረቡዕ እና ሐሙስ መቀጠሉ ተገልጿል። ሐሙስ በአዲግራት እና በአካባቢው ተቃውሞ መቀስቀሱን እና ከአዲግራት ወደ መቀለ የሚወስደው ዋና መንገድ በተቃዋሚዎች መዘጋቱን ቢቢሲ አረጋግጧል። በተጨማሪም በአሁላ እና በመኾኒ ምሥራቃዊ እና ደቡባዊ ዞኖችን ከመቀለ ጋር የሚያገናኙ መንገዶች እንዲሁም ከእንዳአባጉና ወደ እነዳ ሽረ እንዳሥላሴ የሚወስደው መንገድም ዛሬም ተዘግተው እንደሚገኙ የተለያዩ ምንጮች አመልክተዋል። የትግራይ ኃይሎች አካል የሆነው የአርሚ 22 አባላት ከአራት ቀናት በፊት በመቀለ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን አስተጓጉለው ነበረ። በመቀለ ከተማ የተካሄደ የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት በተለያዩ የትግራይ አካባቢዎች የቀጠለ ሲሆን ሐሙስም መቀጠሉ እየተነገረ ነው። ማክሰኞ ጥቅምት አራት ቀን 2018 ዓ.ም. በማዕከላዊ ዞን ነበለት በተባለው አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሀውዚን እና አድዋ የሚወስዱ መንገዶች ተዘግተው ነበረም። ከአካባቢው ለቢቢሲ ትግረኛ የተላኩት ምስሎች እንደሚያሳዩትም በነበለት የሚገኘው የአውቶቡስ ጣቢያ አገልግሎት መስጠት ሳይችል ቀርቷል። በተመሳሳይ ከወቅሮ ወደ መቀለ በሚወስደው መንገድ በአጉሊያ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪናዎች ማለፍ ሳይችሉ መቅረታቸውን ከስፍራው የተገኙ መረጃዎች ያሳያል። የትግራይ ኃይል አባላት በተለያዩ የክልሉ አካባቢዎች መንገዶችን በመዝጋት ተቃውሟቸውን ቀጥለዋል። በደቡብ ትግራይ ዞን መኾኒና አዲሹ ወደ መቀሌ የሚወስደው መንገዶችም ተዘግተዋል። የእንዳአባጉና ሽረ ማይ ጸብሪ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የአገር ሽማግሌዎች ውይይት ካደረጉ በኋላ ነው የወታደራዊ ኃይል አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ ጥቅማ ጥቅም እየተሰጣቸው ባልሆነ ወደ አካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱም፣ እንዲሁም እንደ ተጋይ እንደማይከበሩ በመግለጥ ተቃውሟቸውን አሰምተዋል። እንዲሁ ደግሞ ከደሞዝ እና ከጥቅማ ጥቅም ውጭ ፖለቲካዊ ይዘት ያላቸው እና ወቅታዊ ሁኔታዎች በተመለከቱ ጉዳዮች ላይም ድምጣቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡ የጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም እና ሰላም እንሻለን የሚሉ መፈክሮችም ሲሰሙ ታይተዋል። ሰኞ እለት በመቀለት አቋማቸውን ያሰሙት የትግራይ ኃይሎች አባላትም ወደ ትግራይ ጊዜያዊ አስተዳደር ጽሕፈት ቤት በመሄድ የጊዜያዊ አስተዳደሩን ፕሬዝዳንት ለማነጋገር ጠይቀው ነበር። ሌተር ጄኔራል ታደሰ ወረደ በወቅቱ በቢሯቸው ስላልነበሩ ወደ ሰማዕታት ሐውልት አዳራሽ ገብተው የሚመለካታቸው ኃላፊዎችን እስኪመጡ እንዲጠብቁ ቢነገራቸውም ፍቃደኛ ሳይሆኑ ቀርተዋል። ይህም ተከትሎ ከመቀለ የሚወጡ ሶስት ወሳኝ መንገዶች በመዝጋታቸው ወደ ከተማ አውሮፕላን ማረፊያው እና ወደ ሌሎች የክልሉ ክፍል የሚያቀኑ ተሽከርካሪዎችና መንገዶች ተስተጓጉለው ውለዋል። ሰኞ ዕለት ማምሻውን ከትግራይ ጊዜያዊ አስተዳደር ፕሬዚዳንት፣ ከህወሓት ከፍተኛ ባለስልጣንና ከወታደራዊ አመራሮች ጋር በሰማዕታት አዳራሽ የተነጋገሩ ሲሆን ጥያቄያቸውን በዝርዝር አቅርበዋል። ቢቢሲ ያነጋገራቸው ተቃዋሚዎችም የሁለት ዓመት ደሞዝ አለመከፈሉ እንዲሁም ቃል የተገባላቸው ጥቅማ ጥቅም አለመከበሩ በመግለጥ ቅሬታቸውን አቅርበዋል። ከዚህ ባለፈ ሌሎች ተያያዥ ጉዳዮች ያነሱ ሲሆን ጥያቄያቸው በመላው የትግራይ ትግራይ ያሉ የትግራይ ኃይሎች አባላት ቅሬታ መሆኑንም ይናገራሉ። ተቃውሟቸውን ያሰሙት የትግራይ ኃይል አባላት የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ እና የቀድሞ የክልሉ ልዩ ኃይል አባላት የነበሩና የትግራይ ኃይል የተቀላቀሉ ናቸው። እነዚህ የትግራይ ኃይል አባላት በቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው እየተቆራረጠን ቢሆን መቀጠሉን ይናገራሉ። ነገር ግን በጦርነት ወቅት ኃይሉን የተቀላቀሉ አዳዲስ አባላት የሚገባቸውን ጥቅማጥቅም እያገኙ አለመሆናቸውን ገልጸዋል። ለዚህም ልክ እንደ ሌሎች አባላት ድጎማ ይሰጠን፣ አድሎ አይፈጠር፣ የ2013ና የ2014 ዓ ም ክፍያ ይሰጠን በማለት ጠይቀዋል። አባላቱ ያነሳቸው ጥያቄዎች በተመለከተ ምላሽ የሰጡት የክልሉ ጊዜያዊ አስተዳደር እና የህወሓት ከፍተኛ አመራሮች የሁለት አመቱ ክፍያ ተጣርቶ እልባት እንደሚያገኝ ቃል ገብተውላቸው ነበረ። መቀለ ውስጥ ሰኞ ዕለት ከሰልፈኞቹ ተወካዮች ጋር በተካሄደው ስብሰባ ላይም ከተነሱ ጉዳዮች መካከል አንዱ ከዚህ በፊት ጸድቆ የነበረው ለሰራዊት አባላት የሚሰጠው የጥቅማጥቅም ፓኬጅ ነው። በዝም ለመኖሪያ ቤቶች ግንባታ የሚሆን ቦታ መስጠት ተጀምሮ በአንደኛው ዙር ለሰማዕታት ቤተሰቦች በመመደብ ላይ እንደሚገኝና ቀጥሎም በጦርነት ለተጎዱ ሰዎች ከዚያ በማስከተልም ለአርበኞች እንደሚሰጥ ኃላፊዎች አስታውቀዋል። ለተጋዮች የሚሰጠው መሬት በትግራይ ጊዜያዊ አስተዳደር ካቢኔ ውሳኔ እንደሚሰጥበት ተቃውሟቸውን ላሰሙት አባላትም ተገልጿል። ሌሎች ጥያቄዎች ደረጃ በደረጃ እንደሚመለሱም ተነግሯቸዋል። ከዚህ ጋር በተያያዘ በረቡዕ ዕለት የጊዜያዊ አስተዳደሩ ባወጣው መግለጫ የአስተዳደሩ ካቢኔ ይህንን ጉዳይ አስመልክቶ ቀደም ሲል ከ2017 ዓ.ም ጀምሮ ሊተገበር በቅዳ የነበረው እና የትግራይ ኃይል አባላት አስመልክቶ የወጣ መምሪያ ተገቢ ደሞዝ፣ ጥቅማጥቅም እና ለቤት መስሪያ የሚሆን ቦታ እንዲሰጥ የሚያስችል ውሳኔ አሳልፏል። በዚህም ውሳኔ መሰረት መምሪያው ለተለያዩ ጊዜያዊ አስተዳድሩ ቢሮዎች እንዲሰረጭ እና እንዲተገበር መታዘዙ መግለጫው ያመለክታል። ደም አፋሳሽ የነበረው የትግራይ ጦርነት በስቆመው የፕሪቶሪያ ስምምነት መሰረት የትግራይ ኃይል አባላት ትጥቃቸውን ፈትተው ወደ ሰላማዊ ኑሮ እንዲቀላቀሉ ይጠበቃል። ሰላም ጤና ይስጥልን፣ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላቸው አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር